ለንስሐ የሚያበረታቱ ሁኔታዎች። ማንነትህን ካወቅህ ከኃጢአት በላይ ነህ። ንስሐችን እግዚአብሔርን በመውደድና መንፈሳዊ ሕይወትን በማወቅ ጽኑ መሠረት ላይ የተገነባ መሆን አለበት። ከዚህ አንጻር ሰው እግዚአብሔር ምን ያህል እንዳከበረው ያወቀ እንደሆነ ራሱን በኃጢአት አያዋርድም፣ ስለዚህም አይወድቅም። ነገር ግን ሰው ማን ነው? አንተስ ማን ነህ? ሀ አንተ እግዚአብሔር የሕይወት እስትንፋስ ሰጥቶ የፈጠረህ ፍጥረት ነህ። ዘፍጥረት ምዕራፍ ሁለት ቁጥር ሰባት አንተ አፈር ብቻ አይደለህም። ከአራቱ ባሕርያተ ሥጋና ከሦስቱ ባሕርያተ ነፍስ የተፈጠርክ ሕያው ሰው ነህ። ሕያው በመሆንህም ለጊዜው በምድር የምትኖር ብትሆንም በክብር ወደ አምላክህ በመሄድ ሰማያዊ ሕይወትን ለመኖር የተፈጠርክ መሆንህን አስብ። ስለዚህም በመንፈስ ኑር፣ ከዓለም ከስጋዊ ሥራም ተለይ። ለ አንተ በመልኩና በምሳሌው የተፈጠርክ የእግዚአብሔር ልጅ ነህ። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 በእግዚአብሔር ምሳሌ የተፈጠርክ ከሆንክ እንዴት ኃጢአትን ትሰራለህ? በኃጢአት ወድቀህስ እንዴት የእግዚአብሔር ምሳሌ ልትባል ትችላለህ? ስለዚህ ነገር ቅዱስ አባታችን አትናቴዎስ ሰው በበደለ ኃጢአትን በሠራ ጊዜ የእግዚአብሔር ምሳሌ መሆኑ ይቀራል፣ ቅድስናውን ያጣልና በማለት ተናግሯል። ጌታችንም ሰው የሆነው ወደ ነበርንበት የቅድስና ሕይወት ሊመልሰን ነው። የእግዚአብሔር ልጅ መሆኑን ያወቀ ሰው ኃጢአት አይሠራም፣ ኃጢአትን ባለመሥራትም አባቱን የሚመስል ይሆናልና አባቱን የማይመስል ልጅም ልጅ አይደለም። ስለዚህ የእግዚአብሔር ልጅ ነህና ከኃጢአት በመለየት ልጅነትህን ልታረጋግጥ ይገባሃል። በዚህም አባትህን ትመስላለህና የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር እንደተባለ የዮሐንስ ወንጌል ምዕራፍ 8 ቁጥር 39። የእግዚአብሔር ልጆች የኖሩትን የተቀደሰ ሕይወት ካልኖርን የእግዚአብሔር ልጆች አይደለንም። በመሆኑም በሰማይ የምትኖር አባታችን ሆይ ልንል አንችልም። ሐዋርያው ቅዱስ ዮሐንስም ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ፣ አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 29 በማለት የእግዚአብሔር ልጆች ኃጢአትን በመተው ጽድቅን የሚያደርጉ መሆን እንዳለባቸው አስተምሯል። ከዚሁ ጋር በማያያዝም ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 7 እስከ 10 ካለ በኋላ ደግሞ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን እግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነከው እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 18 በማለት የእግዚአብሔር ልጆች የሚባሉት ከኃጢአት ሥራ የተለዩት መሆናቸውን አብራርቶ ነግሮናል። እግዚአብሔርን አባታችን ሆይ ለማለት የሚችሉትም ከኃጢአት የተለዩት ናቸው። ስለዚህ ኃጢአት በሠራህ ጊዜ ሁሉ ነፍስህን ወደ ጉድጓድ እንደ ጣልካትና አንተም የእግዚአብሔር ልጅ ለመባል የማትችል መሆንህን አትዘንጋ። ሰዎች ሁላችን የእግዚአብሔር ልጅ የመባልን ተግባራዊ ትርጉም በሚገባ ልናውቅ ያስፈልገናል። ይህንንም ለማወቅ ሁልጊዜ በምናስበው በምንናገረውና በምንሰራው ነገር ሁሉ የእግዚአብሔር ልጆች መስለን እንደሆነ ራሳችንን ልንጠይቅ ይገባል። የእግዚአብሔርን ልጆችም ልንመስል ያስፈልጋል። የእግዚአብሔር ቃልም እግዚአብሔር መንፈስ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 24። ከመንፈስም የተወለደውም መንፈስ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ይላልና። የሚበድል ሰው ደግሞ እንኳን የእግዚአብሔር ልጅ ሊሆንና ሊባል ቀርቶ እግዚአብሔርንም አላየውም፣ አያውቀውም አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6። የእግዚአብሔር ልጅ መሆንህን ስታስብ እግዚአብሔር በምን አይነት ሕይወት ትኖር ዘንድ እንደጠራህ አስተውል። ቅዱስ ጳውሎስም ስለዚህ ነገር የተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ፣ የኤፌሶን መልእክት ምዕራፍ 4 ቁጥር 1 በማለት ይመክራል። ቅዱስ ዮሐንስም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል፣ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ሲል ያስተምረናል። ጌታችንም ደግሞ እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ እሰጥቻችኋለሁና በማለት የእግዚአብሔር ልጅ የሆነ ሁሉ ሊመላለስበት ስለሚገባው መንገድና ሊሠራ ስለሚገባው ነገር አስተምሮናልና፣ ከዚህ አንጻር ራስህን መርመር። ሐመርኋ አንተ የእግዚአብሔር ማደሪያ፣ የመንፈስ ቅዱስ ቤተ መቅደስ ነህ። ስለዚህ ማረጋገጫ እንዲሆንህ በመጽሐፍ የተጻፈው እንዲህ ይላል። ልጄ ሆይ ልብህን ስጠኝ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ይህ አባባል የሰው ልብ የእግዚአብሔር ማደሪያ መሆኑን ያመለክታል። ሐዋርያው ጳውሎስም የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እንዲሁም ደግሞ እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ ኖራለሁ፣ በመካከላቸውም መላለሳለሁ፣ አምላክም መሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 በማለት ሰዎች የእግዚአብሔር ማደሪያዎች ለመሆን መመረጣቸውን ተናግሯል። የእግዚአብሔር የማያቋርጥ ፍላጎቱም ከመጀመሪያው አንስቶ ያለው መሻት ወደ ሰው ነው፣ በሰው ልቦና ያድር ዘንድ ሰውም ከኃጢአት እንዲለይና የተቀደሰ የእግዚአብሔር ማደሪያ እንዲሆን። ስለዚህም እግዚአብሔር የሰውን ልቦና ይህች ለዘላለም ማረፊያ አይናት እኔም በርሶ አድራለሁ መዝሙር 132 ቁጥር 14 ይላታል። ሰውም አቤቱ ጌታዬ ሆይ ላአንተማ ማደሪያ የታነጹ አብያተ መቅደስ አሉህ፣ ይለዋል እግዚአብሔር ግን ከታነጸ ሕንፃ የበበለጠ በእጁ ሥራ ለሆነው ሕያው ቤተ መቅደስ ሲል ደሙን አፍሶ ሥጋውን ቆርሶ ቤዛ ሆኗልና አንተ የበለጠ ታስፈልገዋለህ። ሕንፃው ቤተ መቅደስ ለአንተ ተሰራ። አንተ ደግሞ የእግዚአብሔር ማደሪያ ሕያው ቤተ መቅደስ እንድትሆን ተፈጥረሃል። ሕንፃው ቢፈርስ ዳግመኛ ሊሰራ ይችላል። አንተ ብትፈርስ ግን ዳግመኛ በዚህ ዓለም አትሰራም። ስለዚህ እግዚአብሔር አንተን በጽኑ ይፈልግሃል። ለዚህ ነው ነቢያትን፣ ሐዋርያትን፣ መምህራንን፣ ካህናትን፣ ሰባኪያንን እንዲሁም በተረዳይነታቸው ሊጠብቁህ ቅዱሳን መላእክትን ይላከልህ። ይህ ሁሉ በኃጢአት የቆሸሽከውንና በዓለም የተጣልከውን አንተን ለማግኘትና ለማዳን የተደረገልህ ነው። አንተንም የእግዚአብሔር ማደሪያ ቤተ መቅደስ ለማድረግ ነው። እንግዲህ የእግዚአብሔር ማደሪያ ከሆንክ ደግሞ ነቢዬ እግዚአብሔር ቅዱስ ዳዊት አቤቱ እስከ ረዥም ዘመን ድረስ ለቤትህ ቅድስና ይገባል፣ መዝሙር 93 ቁጥር 5 እንዳለው ሁሉ በሕይወትህ ዘመን ሁሉ የተቀደሰ ቤተ መቅደስ የእግዚአብሔርን ማደሪያ እንደመሆንህ ከኃጢአት ርቀህ ንጹሕ ጠብቀህ መኖርን ገንዘብ ማድረግ ይገባሃል። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ያለውንና ሐዋርያው ቅዱስ ጴጥሮስም እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሠሩ፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ያለውን በአንክሮ ማስተዋልና አስተዋልና ራስን መጠበቅን አትዘንጋ። በሉቃስ ወንጌልም ጌታ ለቀበሮች ጉድጓድ፣ ለሰማይም ወፎች ማረፊያ አላቸው ለሰው ልጅ ግን ራሱን የሚያስጠጋበት የለውም የሉቃስ ወንጌል ምዕራፍ 9 ቁጥር 58 በማለት እንደተናገረው እግዚአብሔር የሚፈልገው ማደሪያ ሊጠጋበት የሚሻውም ስፍራ ያንተ ልቦና ነውና ልቦናህን በንጽሕና በቅድስና መጠበቅን ችላት በለው በእርግጥ ደግሞ እግዚአብሔር በሰው ልጆች ይደሰታል በምሳሌ ደስታዬም በምድሩ ተድላይም በሰው ልጆች ነበረ መጽሐፈ ምሳሌ ምዕራፍ ስምንት ቁጥር 31 እንዳለው፣ ከዚህም የተነሳ ዘወትር የልብህን ደጅ ሲያንኳኳ ይኖራል። የእርሱ ማደሪያ የሆነ ልብህ ይከፈትለት ዘንድም እንዲህ በማለት ተናግሮሃል፤ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያን እናደርጋለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 23። በዚህ ሁኔታ አብና ወልድ ወደ አንተ ህይወት ይመጣሉ፣ በአንተ ልቦናም ያድራሉ። በዚህም መሰረት የእግዚአብሔር ማደሪያ ትሆናለህ። እንግዲህ የእግዚአብሔር ማደሪያ የሆነ ቤተ መቅደስ የሆነው ልብህ የሚደነቅ ይሆናል። አባታችን ያዕቆብም ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው። ዘፍጥረት ምዕራፍ 28 ቁጥር 17 እንዲህ ሲል የእግዚአብሔር ማደሪያ የሆነ ሰውነት ምንኛ የከበረ መሆኑን ጠቁሟል። ስለዚህ የከበረውን የእግዚአብሔር ማደሪያ የሆነ ሰውነትህን በኃጢአት እንዳይቆሽሽ በንስሐ እያጠብቅ በንጽሕና ትጠብቀው ዘንድ ይገባሃል። ዲያብሎስም በኃጢአት ይፈትን ዘንድ ወደ አንተ በመጣ ጊዜ እኔ ለአንተ አይደለሁምና ከእኔ ወግድ በለው። እኔ የእግዚአብሔር መቅደስና የመንፈስ ቅዱስም ማደሪያ ነኝና በለው። በእኔ ያድር ወደ ቤት ልቦናዬ ይገባ ዘንድ እግዚአብሔር በር ልቦናዬን የሚያንኳኳ ሰው ነኝ በለው። እኔ አብና ወልድ ማደሪያቸው ሊያደርጉኝ ወደ እኔ የሚመጡ ሰው ነኝ በለው። እኔ የሥላሴ ማደሪያ ነኝ በለው። መ አንተ የመሲህ ክርስቶስ ወገንና የመንግሥቱም ወራሽ ነህ። እርሱ ክርስቶስ አምላክ ሲሆን በትሕትና ራሱን ዝቅ አድርጎና ወዶህ ወንድም ሆይ ይልሃል፣ በሥጋ ተዛምዶሃልና የአንተን ደካማ የሥጋ ባሕርይ ገንዘብ አድርጓልና አንተ ግን ተንጠራርተህ ወደ ላይ ፈጣሪህን ወንድሜ ልትለው አይገባህም። ምንም እንኳን ሥጋህን ለብሶ እንዳንተው ሰው ቢሆን ፍጡር አይደለምና አምላክ እንጂ። እርሱ ሰዎችን ወንድሞች ማለቱ እጅግ ግሩም ነገር ነው። ሐዋርያው ቅዱስ ጳውሎስ ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው በማለት ክብሩን ዝቅ አድርጎ ለሰው ወንድም እንደሆነ ተናግሯል። ዕብራውያን ምዕራፍ 2 ቁጥር 17። ጌታችንና መድኃኒታችን ኢየሱስ ክርስቶስም ከትንሣኤው በኋላ ማልደው ወደ መቃብር ሄደው ያገኛቸውን ሴቶች ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ በማለት ደቀ መዛሙርቱ ሐዋርያትን ወንድሞች እንዳላቸው እንመለከታለን። የማቴዎስ ወንጌል ምዕራፍ 28 ቁጥር 10። በተጨማሪም ጌታ ሽቱ ልትቀባው ወደ መቃብሩ ማልዳ የሄደችውን መግደላዊት ማርያምን ወደ ደቀ መዛሙርቱ ሲልካት ነገር ግን ወደ ወንድሞች የሄደሽ እኔ ወደ አባቴ ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው በማለት መናገሩ ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ይህም የሚያሳየው ጌታ ሰዎችን ወንድሞች ብሎ የጠራቸው እንደነበረ ነው። ወንድሞቼ ያለውም ደቀ መዛሙርቱን ብቻ አይደለም፣ ሌላውንም የሰው ዘር ሁሉ እንጂ ትሕትናውና ሁሉን ለማስተማር ተገልጧልና። እርሱም በቃሉ ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርጉ ሁሉ እነርሱ ወንድሞቼም እህቶቼም ናቸውና በማለት በግልጥ ተናግሯል። ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ይህም ፈቃዱን የሚፈጽሙ የሰው ልጆች ሁሉ ወንድሞች ተብለው እንዲጠሩ የተመረጡ መሆናቸውን የሚያሳይ ነው። የተመረጥነው ወንድሞች ልንባል ብቻ ሳይሆን ወራሾችም ጭምር ልንሆን ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 38። ሐዋርያው ቅዱስ ጳውሎስም ይህንኑ ሲያስረዳ የእግዚአብሔር ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ሲል ተናግሯል። የሮሜ መልእክት ምዕራፍ 8 ቁጥር 17። እንግዲህ በኃጢአት የምትኖር ከሆነ የክርስቶስ ወዳጅ የክብሩም ወራሽ ልትሆን እንደማትችል መዘንጋት የለብህም። ጽድቅ ከአመፃ ወይም ከኃጢአት ጋር ምን ተካፋይነት አለውና፣ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14-15 በማለት የተጻፈው ይህንኑ የሚያመለክት ነው። የጽድቅን መንግሥት ለመውረስና የጻድቁ የእውነተኛው የእግዚአብሔር ልጅ ወይም ወዳጅ ለመሆን ከአመፅ ወይም ከኃጢአትና ከአመፀኛው ከዲያብሎስ ራስን መለየት ተገቢ ነው። ይህም ኃጢአትን በመናዘዝና ንስሐ በመግባት የምታደርገው ነው። ሰ አንተ የመንፈስ ቅዱስ አንድነት የመለኮታዊ ክብርም ተካፋይ ደግሞ ነህ። ይህንንም ቅዱስ ጳውሎስ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን በማለት አስረድቷል። ይህ ኅብረት ከተቀደሰ ምግባር የተነሳ የሚገኝ የእግዚአብሔር ጸጋ ነው። እግዚአብሔር መንፈስ ቅዱስ በአንተ ውስጥ ይሠራል፣ በአንተ ላይም ይኖራል። አንተንም ተጠቅሞ ነፍሳትን ለማዳን የክርስቶስን አካል ለማነጽ ይሠራል። እርሱ በአንተ ካልሠራ አንተ በራስህ ምንም አይደለህምና ቅዱስ ዳዊትም እግዚአብሔር ቤቴን ካልሰራ ሰራተኞች በከንቱ ይደክማሉ ሲል የተናገረው ቃል ይህንኑ የሚያስረዳ ነው። መዝሙር 126 ቁጥር 1። ዘወትር መልካምና የተቀደሰውን ነገር ሁሉ የሚያሰራህ መንፈስ ቅዱስ ነው። ክፉ ሥራ ወይንም ኃጢአትን በሠራ ጊዜ ግን የዲያብሎስ ተገዢ ሆነሃልና ብቻህን ትሆናለህ። ያን ጊዜም ከመንፈስ ቅዱስ አንድነት ትለያለህ። ከዚህም የተነሳ ቅዱስ መጽሐፍ እንዲህ እያለ ይመክርሃል። የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። ኤፌሶን ምዕራፍ 4 ቁጥር 30። መንፈስን አታጥፉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19። ይህን በማወቅ ጸጋ መንፈስ ቅዱስ ከአንተ እንዳይለይና አንተም የኃጢአት ተገዢ እንዳትሆን ዘወትር አቤቱ ቅዱስ መንፈስህን አትውሰድብኝ እያልክ መጸለይ ይኖርብሃል። መዝሙር 50 ቁጥር 11፣ በዚህ አይነት የኖርክ እንደሆነ ከእግዚአብሔር ከሰጠህ የጸጋ ተካፋይነት መካከል የእግዚአብሔር ልጅ መሆን አንዱ መሆኑን ቅዱስ ዳዊት ሁላችሁም የልዑል ልጆች ናችሁ በማለት ተናግሯል። መዝሙር 81 ቁጥር 6። እንግዲህ ከዚህ ልዕልና በኋላ በጸጋ የመለኮት ስጦታ ተካፋይ ከሆንቅ? ከዛ በኋላ ኃጢአትን መሥራት ለምን ይጠቅማል? ኃጢአትን በሠራ ጊዜ የሰይጣን ወገንና ባሪያ ትሆናለህ እንጂ የምታገኘው ጥቅም የለም። የኃጢአት ባሪያ መሆን በሞት ጥላ መኖር ነውና፣ በመጽሐፍም ኃጢአትን የሚያደርግ ከዲያብሎስ ነው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ተብሏል። ከዚህም ኃጢአትን የሚያደርጋት ሰው እግዚአብሔር የሰጠውን ክብር የማያውቅ ነው። ስለዚህ ኃጢአትን በብርቱ ሽሻት። ወደ አንተ ብትመጣ ከእርሷም ምራቅ እረ አንተ የክርስቶስ አካል ነህ። ቤተ ክርስቲያን የክርስቶስ አካል ናት፣ ጉልላቷ ደግሞ ክርስቶስ መሆኑ ተነግሯል። ቤተ ክርስቲያን ሲባል የምዕመናንን አንድነትም ይጨምራል። የምዕመናን አንድነትም ቤተ ክርስቲያን ነውና ይህንን ቅዱስ ጳውሎስ እርሱም ሁላችን የእግዚአብሔር አብን የባህሪ ልጅ በማመንና በማወቅ ወደሚገኝ አንድነት እስክንደርስ የክርስቶስ አካል ለመሆን ፍጹማን እስክንሆን ድረስ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያትም፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም መረኞችና አስተማሪዎች እንዲሆኑ ሰጠ ሲል አብራርቶታል። ኤፌሶን ምዕራፍ 4 ቁጥር 11። በክርስቶስ የሚያምኑ ሁሉ ደግሞ የክርስቶስ የአካሉ ክፍሎች መሆናቸውን ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመክበዋል ይንከባከበውማል ሲል ገልጦታል። ኤፌሶን 5 30 ስለዚህ በሰውነታችን ኃጢአት መሥራት የለብንም። ኃጢአት ከክርስቶስ ጋር ኅብረት የለውምና በክርስቶስ አካልም ኃጢአት ሊሠራ አይገባምና። ይህንን አስመልክቶም ሐዋርያው ቅዱስ ጳውሎስ ሥጋችው የክርስቶስ ብልቶች እንደሆነ አታውቁምን ካለ በኋላ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሏል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 15 እስከ 20 የተገዛንበት ዋጋ ሰው የሆነ አምላክ የክርስቶስ ደም መሆኑ የታወቀ ነው። እንግዲህ ስጋችን የክርስቶስ አካል ከሆነ እንደምን ኃጢአት እንሰራለን? ከዚህም በላይ ደግሞ እርሱ ክርስቶስ በዓለም ፍጻሜ ሲመጣ ተርቤ አብልታችሁኛልን? ወዘተ በማለት የሚጠይቀን ራሱ ፍጹም የእኛ ወገን በመሆኑ ነውና፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 35። እንዴት ኃጢአት እንሰራለን? ኃጢአተኛ ራሱን ከክርስቶስ ወገንነት የእርሱም አካል ከመሆን ይለያል። የክርስቶስ አካል ቅዱስ ነውና። መድኃኒታችን ኢየሱስ ክርስቶስ እኛ የእርሱ አካላት መሆናችንን ሲገልጽ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ብሏል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 እንግዲህ እውነተኛ ቅርንጫፍ ሆነን እውነተኛ የወይን ፍሬ አፍርተን ይሆን እንዲህ ብለን ራሳችንን ልንጠይቅ ይገባል። እውነተኛ የወይን ፍሬም የእግዚአብሔር ልጆች፣ የክርስቶስ አካላት የሆኑ ክርስቲያኖች የሚሰሩት ከኃጢአት የተለየ የተቀደሰ ምግባራቸው ነው። ስለዚህ ሕይወታችንን ከኃጢአት በመጠበቅ የተወደደ የወይን ፍሬ አፍርተን መገኘት ይገባናል። ከእርሱም ጌታ ሊጠጣ የወደደው ወይን የሚገኝበት የተመረጠ የሕይወት ቅድስናና የንጽሕና ፍሬ ልናፈራ የተገባ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 29። የዮሐንስ ወንጌል ምዕራፍ 4 ቁጥር 7። ከሁሉ በላይ ጌታችንን የሚያስደስተው የሰው ልጆች ከኃጢአት ወደ ጽድቅ መመለስና ለሰማያዊው መንግስቱ መብቃት ነው። መልካም ፍሬ የማናፈራ የተቀደሰ ምግባር የማንሰራ ከኃጢአት የማንርቅ ከሆንን የወይኑ አካላት አይደለንም። በኃጢአት የሚመላለስ ሰው የወይኑ የክርስቶስ አካል፣ ከእርሱም የሚገኘውን ሁሉ የሚቀበልና ፍሬ የሚያፈራ ቅርንጫፍም ሊሆን አይችልም። እንዲህ ዐይነቱ ቅርንጫፍ ይቈረጣል ወደ እሳትም ይጣላል። ይህንንም ሲገልጽ ጌታችን በእኔ የሚኖር እኔም በእርሱ እኖራለሁ፣ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል ይደርቀማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል፣ በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 6-7 ከዚህ የተለየው ኃጢአትን የማይሠራና የተቀደሰው ቅዱሱ ግን የወይን ግንድ የተባለ የክርስቶስ አካል ነውና የሚጠበቅበትን የጽድቅ ፍሬ ያፈራል። ገላትያ ምዕራፍ 5 ቁጥር 22። ስለዚህ የክርስቶስ አካል መሆንህን አስበህ እንደ መልካሙ ቅርንጫፍ ጣፋጭ የሆነ የንጽሕና ፍሬ ለማፍራት ራስህን ከኃጢአት ልትጠብቅ ይገባሃል። ሰ አንተ የክርስቶስን ስጋና ደም የምትቀበል ነህ። አንተ የክርስቶስን ስጋውን በልተህ ደሙንም ጠጥተህ ስጋውን ከሥጋህ ደሙ ከደምህ ጋር ተዋህዷል። ሥጋ ወደሙ ከተቀበለው አፍህ የማይገባ ንግግር አይወጣም፣ እንዲገባ ከተፈቀደው በላይ የማይገባበትም። ስለዚህ አንደበትህ እግዚአብሔር ለማይደሰትበት ኃጢአት ለሆነ ነገር መከፈት የለበትም። በአንተ ያለው የፈጣሪ የክርስቶስ ሥጋና ደም ነውና ተቀድሰሃልና። በክርስቶስ ሥጋና ደም የተቀደሰው አካልህ ለኃጢአት መሣሪያ መሆን እንደሌለበት አስተውል። ማን መሆንህንና ለአንተ የሚገባውም ምን መሆኑን አትዘንጋ። በመዘንጋት ከኃጢአት መውደቅ ሊመጣ ይችላልና። ሰዎች ሁሉ የክርስቶስ አካላት፣ የመንፈስ ቅዱስ ማደሪያዎች መሆናቸውን ሲረሱ ኃጢአትን የሚሠሩ መሆናቸውን በማስተዋል አንተ የእግዚአብሔር ማደሪያ መሆንህን እያሰብክ